በቃ ተጣልታችሁ ታረቃችሁ። የሆነ ሰዓት ላይ አስቀይሞ ነበር። ለዛ ነገር ደግሞ በቃ ደስ አለው። ያንተ ፍቅርህ እኮ ይበቃዋል። ይቆ ፍቅሩን እየገለጸልህ ነው አብርሃም። አንተ የበታችነት እንዲሰማ ምናም ብሎ እኮ የለም የሚሰጥ በቃ ደስ ስላለውና ጓደኛው መስጠት ስላለበት ነው። እኔ ደግሞ መስጠት መቀበል አልፈልግም። ለምን ነው የማፈልግበት ምክንያት? እሺ አይ ይህ ምን ማለት ነው? አብርሽ እሺ፣ ነው የመቀበልበት ምክንያት ካልተመቸኝስ? ስለቂ ምንም አያደርግልህም። እሺ፣ ነው ቂም ያስፈኛል ቂም ማይዘ ነው። ድሮ በጓደኝነት ቢሆን ቢሰጥም እንድትል ነበር። እሺ ማለት ተረጋጋ። አይንደማ አሃ፣ ልጅ የሚለውን እየሰማ ያልመኝ አብርሽ፣ ወአለ ይሁን ካለው ግታውቆ አብርሽ፣ የራሱ ሁኔታ ከሆነ እንደዚህ እንደሆነ ያደረገኝ እና እንደዛ ከሆነ አንተ ተቀበለው። በቃ በቃ በከል እኔ ከልቤ ይቅርታ አድርግልኝ ከሆነ፣ ይሄን ስልክ ተቀበለኝ። አይውል እኔ ከልቤ ይቅርታ አድርግልኝ መንጂ በቃ እኔ ከልቤ ይቅርታ አድርጌላለሁ ስጦታውን ግን መቀበል አልችልም ሁሌ በቃ ለዛ ነገር ላይ በቃ ያን ነገር እርሰውቶ ያለፈ ታሪክ ነው በቃ ጓደኝነት ነው አድረስ ብሎታል ከአንተ ስለታረቀ ምን አስብኩኝ እሺ አሁን ወደ ምንድን ነው የምትለኝ ኔጌቲቭም አስበህ ነው አልቀበልም የምትለው እንዴት የማትቀበል ጓደኛህ ስጦታ ሰጥ ነው ለአንተ ምንም አይደለም። እኔ ኔጌቲቭ ነው አዎ፣ አስበህ ነው አብሻው ነው እንደዛ። ለምን አትቀበልም ነው? አይደለም እና አብርሽ እየተረዳን ነው ቄም ይዘህበታል። በቃ አሁን ቄሚዛ ምን ከልባችሁ፣ ቄምን በቃ ነገርን ፈታችሁ በቃ አንድ እንድትሆኑ ምን? ነው ነው መብትህ ነው ነው። አብርሃም ለምን በድሮ ጓደኝነታችሁ ቢሆን ለምን ሰው፣ በእናትህ መልስልን። ሌላ ሰው የሆንክ ነው። ሌላ ሰው የድሮ አብርሃም እንደዚህ አይደለም። እሺ አሁን ተረጋግተሽ፣ ሌላ ሰው ከሆንኩብህ ችግር የለውም። ይቅርታ ሌላ ሰው ከሆንኩብህ ይቅርታሽ። በቃሽ አብረሽ ቆይ። መጀመሪያ ተረጋጉ። ተቀየርኩበታለሁ አለው አለ። ችግር የለውም። ሁላችሁም ይቅርታ። አንተም ስጦታን ስላልተቀበልኩ በጣም ይቅርታ። አንተም ስለተቀየርኩ በጣም ይቅርታ። ሰላም፣ እንዴት ናችሁ ቤተሰብ? እኛ በጣም ደህና ነን። ያው እንግዲህ ዛሬ በአዲስ መልኩ መጠናል። ያው እንግዲህ ትንሽ ዛሬ በጣም ራሴን አሞኛል። ያው ፈዘዝ ብያለሁ። ለዚህ ነገር ደግሞ በጣም ይቅርታ። እና ዛሬ የመጣሁት ቤተሰብ አብረሽ ጋር ባለፈው የተጫነ ቪዲዮ እንዳያችሁት ይቅርታ ጠይቄው ይቅርታ አድርጌላለሁ ብሎኛል እና በጣም ደስ ብሎኛል እና ደስ ስላለኝ ዛሬ ከደስታያም ብዛት የአብርሃም የሆነ ስጦታ ነገር ልሰጠው አስቤ ነበር እና ደውለለት፣ አሁን እየመጣ ነው ቤተሰብ አብራችሁን ስለሆናችሁ እናመሰግናለን። ላይክ ሸር፣ እንዲሁም ሰብስክራይብ በማድረግ አበረታቱን። እንጠብቀው። እኔ ምን በንኪ እኔም ስጦታ ለመሰጠት የግድ መጣላት አለብኝ እንደዛ አይደለ? ባለ ለአንተም እኮ ሰጣል። ግን ምን እንደሆነ አታቀመል ደስ ይለኛል። ምንስ ቢሆን ግን አቅሙ ነው አይደለ? ስጦታ ሚሰ ስለዚህ እንዳትንቅ። አረች እንዲሁም ያች ሴቷ ዶሮ እንቁላል አልጥል ብላለች። አውራ ዶሮ ግዛልኝ እኔ በጣም አሞኛል። የደግላት ተስለኝ አብርሽ መጣ። እሺ ቤተሰብ፣ አብርሽ እየመጣ ነው እንግዲህ ዱላ ነው ወይ ሰላምታ ነው? እኔ አልገባኝ። ያላረፈች አሪፍ ተለኩላል ማለት እንዴ፣ ናችሁ አማን ነው ሰላም ነው ምንድን ነው ደግሞ? ዛሬ ያው ትንሽ ከቤተሰብ ጋር

ዛሬ በጣም ደስ ይሰላለኝ። ሰሞኑን በጣም ደስ ብሎኛል ምር ማውራ ከተባለ ማለት ነው እና ይቅርታ ስላደረግል በጣም ደስ ብሎኛል። እንደ ድሮ ጓደኝነታችን ስለቀጠለ ደስ ብሎኛል እና ለዛ ለዛ የሚሆን ያው ከዚህ በላይ ባረግልህ ደስ ይለኝ ነበር፣ ግን ለጊዜው ያው አእምሮ ላይ የመጣለኝም አቅም የሚሆነው ይሄ ነገር ነው እና ትንሽ ቢያንስ በቃ አለ አይደለም ላደረክልኝ ነገር በሚል ይህን ስልክ ገዝቼ ስጦታ ለመስጠት ነው። ጊዜ ጠራው ማለትማ ያው በቃ አላደን ለአንዳንድ ነገር ለቲክቶክ ሆነ ለቪዲዮ፣ ለማንኛውም ነገር ያው። በእርግጥ አንተም ስልክ እንዳለ አውቃለሁ፣ ግን ደግሞ ከዚያ ትንሽ ይሻላል ብዬ ስላሰቡኝ ለዛ ነው ይህን ስልክ ገዝቼ መጣሁ። እና እስጦታ ልስጠው እና ይህንን ነገር ስልክ ልገዝችለት ነበር ልሰጠው ነው ምናምን ስለሱን፣ ዋለጋ ለምን ካሜራ ይዘን ምናም በቤተሰብ ለምን አንሰጠው ምናምን ብሎ ስላሰበ ለዛ ነው እየጠራ ነው። ስልኩም የተገዛው ለዋለ ሳይሆን ለአንተ ነው። እኔ ግን ያው ጥርስ በጥርስ የሆንኩበት ምክንያት ደስ ስላለኝ ማለት፣ ይሄ አስፈላጊ ነው ያው እንደኔ ሀሳብ አስፈላጊ ነው ብዬ ስላሰብኩ ነው የገዛሁት። ወይም ደግሞ ማለት እንደ ሌላ ነገር እንዳታዩ። አይ ሌላ ነገር በምን አየዋለሁ? ስለዚህ በቃ ያው ደስ ስላለኝ ቀርታ ስላደረግልኝ በጣም ደስ ስላለኝ ልክ የደስታዬን መግለጫ እንደሆነ አድርገህ አስብልኝና የወሰድከውን በአንተ አማካኝነት አረሞራ ለራጨብጣ አብርሽ ምንነው አብርሽ ዝም አለ ስን፣ እኔ ደስ አላለኝም ብዬ ነው። ማለት የምራችሁ ነው፣ አላመንክም? የምሩ እውነታችን ነው ማለት ያስፈላጊ ነው። ምን ችግር አለው? አብርሽ አስፈላጊ ያው ያን ያክል አስፈላጊ ባይሆንም በቃ እኔ ደስ ስላለኝ በዚህ ታይም ላይ በቃ ይሄንን ነው ደስ መስጠት ያለብኝ ብዬ ስላሰብሁ ነው እ ያጠፋት ነገር አለ? አራ አላጠፋ። ስለዚህ ደስተኛ ነው ተቀበለኝ። አስፈላጊ ነው ስትላብርሽ መንጌ እኮ ከዚህ በፊት ደግሞ ይቅርታ አድርገህለታል ከዚህ በፊት ደግሞ የሰራቸው ስህተቶች አሉ ወደ ኋላ ያን ይቅር ብላ አልፈህ ኋላ ቢያንስ ለእነዛ ነገሮች እኮ መካካሻ ይሆናል ብሎ ሊከስ ፈልጎ እኮ አይደለ እኔ የሚክሰኝ ማለት አይ ማለት ለእኔ አስፈላጊ አይደለም። በነገራችን ላይ በጣም ይቅርታ የምታወሩት ቁም ነገር ከሆነ መንጀ በጣም ይቅርታ ማለት ይሄን ልቀበለ አልችልም። ምክንያቱም እኔ ምንም ያደረኩት ነገር የለኝም። ተጣልተን ነበረ፣ ተጋጭተን ነበረ ይቅርተባ ብለናል። ሰው ይቅር መባባላችን ደግሞ ስጦታ የሚያሰጥ ጉዳይ አይደለም አይደል አንድ ሰው ተጣልቶ ይቅር ሲጠያየቅ ስጦታ የሚያሰጥ ጉዳይ ነው አይ እኔ እንደ እኔ ሀሳብ አንተ ይቅርታ ስላደረክልኝ በጣም ከፍቶ ስለነበር ፊት ላይ በመጣላታችን በጣም ደስ ስላለኝ ይቅርታ ስለተባባልን እንደ ይቅርታ ስለተባባልን ብቻ ሳይሆን እንደ ወንድምም እንደ ጓደኛም ያው ለአንዳንድ ነገር ይሆናል ወይም ደግሞ ለስራ ለማንኛውም ነገር የምትጠቀምበት ይሆናል ብዬ ስላሰብኩኝ በቃ እኔ ደስታ ዬን ለመግለጽ ስለፈለኩ ነው እኮ። ነው ግዴታ ይቅርታ ስለተባባለ ነው የግዴታ ያስፈልጋል ብዬ አይደለም እኮ። ደስታ መግለጽ ካለብኝ በቃ ደስ ካለ በቂ ነው ለኔ፣ እንጂ አሁን አንተ ቅርታ ስላደረግኩልህ የሆነ ይሄንን ስልክ ስጦታ ብቀበል ይሄ ፌር አይደለም። ምክንያቱም ይሄ እኔ እኮ ማድረግ ያለብኝ ነገር ነው አይደል? ያደረኩት ግዴታ ዬን ነው እኮ። አሁን የሆነ ለየት ያለ ነገር እኮ አይደለም ያደረኩት፣ ግዴታ ዬን ነው ያደረኩት ምክንያቱም ሰው ጋር ስንጣላ ይቅርታ የማድረግ ይቅርታ የመጠየቅን ሰብዓዊ ባህሪያችን ነው ግዴታችን ነው፣ ይህ እምነታችን የሚያስገድዳን እንጂ ይህ እንደ ትልቅ ነገር ወይም ከሰብዓዊነት ወጠን የሆነ ማድረግ የሌለብንን ነገር ስናደርግ ነው ለሰው መልካም ነው ብለን የምናስበውን በእኔ አመለካከት እንጂ፣ አንተ እኔ ስለበደልከኝ ወይም ስለበደልኩ ይቅርታ ተጠያየቅን። አይ የደስ ደስ የሚያስቀርብ ወይም ደስ የሚል ነገር ሁሉ ስጦታ የሚያሰጥ አይደለም። ምክንያቱ ማድረግ ያለብኝ እና ያደረግኩት ተቀይሜ ከሆነ ይቅርታ ማድረግ ያለብኝ አስቀይሜ ከሆነ ይቅርታ መጠየቅ አለብኝ ይሄ እምነትም የሚያስገድደኝ ነው ሰብአዊነት የሚያስገድደኝ አይ አብርሽ እንደሱ እኮ ሊሆን ይችላል ግን እኔ ደግሞ እንደዛ ብዬ ሳይሆን በቃ ልክ እንደወንድም እንደማንኛውም ሰው ነው እኔ ይቅርታ ስላደረግልህ ብቻ ሳይሆን ይቅርታ ስላደረግህልኝ በጣም ደስ ብሎኛል በእርግጥ ይህን እንደዛ ስላደረግህልኝም ነው ውስጤ ከዚያ ሲቀጥል ግን እንግዲህ ቪዲዮ ቲክቶክ ምናምን ምናምን ሌሎች ሌሎች ነገሮች እየሰራን ነው። ስለዚህ በስልካችን በማንኛውም ቦታ ስንንቀሳቀስ እንድንሰራ ብዬ ለዛ ነው ስልኩን ገዝት ስጦታ ይሰጠ እኮ ለቲክቶክ መስሪያ ለአንዳንድ ነገር ከሆነም ይኸው እየሰራን ነው። በቂ መስራትና እየሰራን ነው፣ ግን ደግሞ ተጨማሪ ያስፈልጋል ብዬ ስላስብ እንደዛም ከሆነ አስበ ከሆነም ያስፈልገዋል ብለ አስበ ከሆነ ስላስብክልኝ ደስ ስላለህ ቴንኪው በጣም አመሰግናለሁ። ስጦታውም ስላመጣልኝ በጣም አመሰግናለሁ። ያው ስጦታ ባለመቀበሌ ግን በጣም ይቅርታ አድርግልኝ። እሺ ነገር በጣም ይቅርታ ማለት ቤተሰብም ከደበራቸው ይቅርታ፣ እኔ ይቅርታ፣ ሰው ጋር ተቀያይም፣ ይቅርታ ስላደረኩ ስጦታ መቀበል አልፈለኝ። ይሄ እኮ ምንም እንትን ነው አይደለም አብርሽ። እሺ በቃ ተው፣ ስጦታ ይቅርታ ስላደረግክልኝ አይሆን። በቃ እሺ፣ እንደማንኛው እንደ ድሯችን አሁን፣ ሌላ ፊት ላይ ሳንጣላ ቢሆን እንደዚህ ስጦታ ገዝቼ ብሰጣት አትቀበለኝም ማለት ያለ ምክንያት አልቀበልም አሁን እሻውን ደስ ብሎ ቢሰጥስ ጓደኛዬ አይደል? ወንድም አይደል? በቃ ተጣልታችሁ ታረቃችሁ። የሆነ ሰዓት ላይ አስቀይሞ ነበር። ለዛ ነገር ደግሞ በቃ ደስ አለው። ያንተ ፍቅርህ እኮ ይበቃዋል እኮ። ፍቅሩን እየገለጸ ነው አብርሃም። ያ ያንተ የበታችነት እንዲሰማ ምናምን ብሎ እኮ የለም የሚሰጥ፣ በቃ ደስ ስላለው እና ጓደኛው መስጠት ስላለበት ነው። ለምን ነው ማፈልግበት ምክንያት? እሺ ነው እንደዚህ አይ አብርሽ እኔ ሌላ ነገር አይደለም። ሁኔታ እሱ ደስ ብሎት ለምስጦታ እየሰጠ አልቀበልም ትላል። ይህ ምን ማለት ነው አብርሽ? እሺ ምክንያት ድሮ በጓደኝነት ቢሆን ቢሰጥ የሚትል ነበር። እሺ ማለት ተረጋጋ፣ እየሰማ አብርሽ። የራሱ ሁኔታ ከሆነ እንደሆነ ያደረገኝ እና እንደዛ ከሆነ ነው። በቃ እኔ የሱን ስጦታ ተቀበለ። አንተ ተቀበለው፣ በቃ አንተ ተቀበለው። መቀበል አለብን። ደስ ብለ አይደለ። የሚያስደስትህ ከሆነ ሰው ይቅርታ ስለተጠያይቀ ስጦታ መቀበል የሚያስደስትህ ከሆነ ራስህ ተቀበለው። እኔ አልቀበልም። ስጦታው የመጣው ለአንተ ነው። ስጦታው ለእኔ የመጣ ቢሆን ደስተኛው ነኝ፣ ይቀበለው ነበር። ምክንያቱም ጓደኛ ነው እና እሱ ለእራስህ ነው አለ እኔ ጋር። እኔ ደግሞ አልቀበልም፣ መብቴ ነው። ለምን አትቀበል አብረሽ ውስጥ ላይ ቂም ከሌለ ለምን መንገድ ስጦታ አትቀበልም? ደስ ብሎት ነው የሰጠህ። ሌላ ነገር ክፋት አላሰበም። ፍቅራችሁን ለእንት ለማለት ነው። ድሮ ላይ በጣም የምትዋደዱ ጓደኛሞች ነበራችሁ። በመሀል የሆነ ችግር ተፈጠረ። ያን ችግር ደግሞ በመነጋገር ፈታችሁታ እኮ። ተፈታ በቃ እሱ ነው። እኔ ታርቀናል። እሺ፣ ከታረቃችሁ ለምን ስጦታውን አትቀበልም? ነው ስጦታ መቀበል አልፈልግም። ለምን ምክንያት? እሺ፣ ነገር እኔ አኔ አሁን ስልክ አያስፈልገኝ ስልክ አያስፈልግ። እኮ ስልክ እኮ ላይ ያስፈልግ ይችላል። ስጦታውን ተቀብለህ እንኳን ስጦታውን ከልሹ መቀበሉ ራስ እንኳን ትልቅነት ነው። ይኸውልህ፣ ስልክ ካላስፈለገኝ እኔ ካልተጠቀምኩበት እሱ ለምን ገንዘብ ይከስራል? አብርሽ ይሄን ስልክ እኮ ገዝቷል። ይኸውልህ አንደኛ አንድ ዜ መጀመሪያ ተገዝቷል አይደለ? ስለዚህ ስለተገዛ ሁለተኛ ደግሞ እኔም ቢትለኛለ ብዬ አላሰብኩትም። በቃ እሺ ብለ ደስተኛ ሆነ ተቀበለኛለ ብዬ ነበር። ይቅርታ ስላደረግክ ላይ ደስተኛ ሆነ ተቀበለኛለ ብዬ ነበር ያሰብኩት። ስለዚህ ወጪ ከስራ ላይ ከስርም በሚለው እሱ ተው ኖርማል ነው። ግን በቃ እባክህ እኔ ከልቤ ይቅርታ አድርገልኝ ከሆነ ይህን ስልክ ተቀበልኝ እኔ ከልቤ ይቅርታ አድርጌልሃል ነኝ በቃ እኔ ከልቤ ይቅርታ አድርጌ ላለው። ስጦታውን ግን መቀበል አልችልም። ለምን ይቅርታ ስላደረግኩኝ እኔ የሆነ ነገር መቀበል አልፈልግም። በቃ አንተ በንጹህ ልብ ከሆነ ይቅርታ የጠየከኝ፣ እኔም በንጹህ ልብ የሆነ ይቅርታ የጠየኩ። በቃ ጓደኝነታችን በቃ ምንም ስጦታ የሚያሰጥም ጉዳይ አይደለም። አሁን እኔ ወይ በሌላ ኬዝ ወይ የሆነ በቃ የሆነ ለምሳሌ የሆነ ነገር ሁኜ በቃ የሆነ ደስታ ድሮ በዛ አጋጣሚ ስጦታ ብትሰጠኝ ፌር ነው፣ ችግር የለውም። አሁን ግን ይቅርታ ስለተባባልን ደስ ብሎኛል። ስጦታ መቀበል ለእኔ አግባብ አይደለም። ልክ እኮ ገብቶኛል። አባባልን እኔ ይቅርታ ስላደረግኩልህ ብቻ ስጦታ ገዝተህ ተሰጠኝ ልቀበልህ አልችልም። ናል የሆነ ለምሳሌ፣ እሺ ልደት ቢሆን አሁን ስጦታ ገዝተህ ባመጣልህ አትቀበለኝም? እሱም አቀበላል። ስለዚህ ይህም እኮ ይህን የዛኔ ልደት ስለሆነ አንተ ስለተወለድ ደስ ብሎኝ ነው አይደለ? ስጦታ ገዝተህ ባመጣልህ። ዛሬም አንተና ቅርታ ስለተባባልን ስለታረቅነ ደስ ስላለኝ ወስጦታ ተገዝቼ አመጣው። ስለዚህ ይህ እኮ ሁለቱም ለኔ አንድ ነው። ምክንያቱም አንደኛ በማንኛውም ሰዓት በልደት ወይም በሆነ ነገር በደስታ ብትሰጠኝ ቀበለ ነበር ብላ። ይሄም እኮ እኔ የዛኔም ደስ ብሎኝ ነው ስለተወለድ፣ ወይም ደግሞ የሆነ ነገር ስለሆን ደስ ስለየው አይደለም ምሰጠ ዛሬም ደስ ስላለኝ ነው ስጦታ። ስለዚህ እኔ አብርሽ እንንጃ ምን እንደምላ አላገ። ለምን አብርሃም ሁሌ ተመሳሳይ ነገር ታስባለህ? ምን ሁሌ ኔጌቲቭ ነገር አትሰብስ፣ ምንድን ነው ኔጌቲቭ ነገር እያሰብክ እኮ አንተ ሁሌ በቃ። ለዛ ነገር ያለፈ ታሪክ ነው ጓደኝነት አደስ ብሎታል። ከአንተ ኔጌቲቭ ማስበ ነው አልቀበል ምትል እንዴት ማትቀበል ጓደኛ ስጡት ለአንተ ምንም እንደዛ ኔጌቲቭ ለምን ነው ተው በቃ ዝም ብለዋል። አይደለም አሃ። እና አብርሽ እየተረዳን በጣም አብርሽ፣ ምን ማለት ነው ዋለ? ምናምን ጓደኛ ስጦታ እየሰጠ ለምን አትቀበልም ነው? እኔ እኮ ሌላ ነገር አልተናገርኩም እኮ። እኔ ደግሞ አለመቀበል መብቴ ነው መብት እኮ አለ። እኔ አልቀበልም ያልኩት አንተ እኔማ ጓደኛዬ ስለ ደስ እንዲለኝ ነው። በቃ የተቀበለው በቃ ስጦታውን። እኔ ደግሞ ደስ የሚለኝ በቃ እኔ በዚህ ምክንያት ስጦታ ስጦታውን ስትቀበለው እኮ እንደገና ፍግራችሁ እየጨመረ እንጂ አብርሽ ደግሞ ቂም ከወዲያ ተያዙ። በእናት አብርሽ፣ ዋለ ዝም በል። ስጦታውን መግዛቴ በጣም ስህተት ከሆነ ይቅርታ ግን ቆይ ስጦታውን የማትቀበልበት ምክንያት አላሳመነም። እኔ በቃ ይኸውልህ በቃ ስጦታ መቀበል አልፈልግም። በቃ ማን እኔ ይቅርታ ተባብለናል። እኔ ካንተ ጋር ቅም የለኝም። በቃ በዚህ የምትቀየመኝ ከሆነ አሁንም ደግሜ ደግሜ ይቅርታ አልጠይቅም። ከዚህ በላይ መቀጠል አልፈልግም። በቃ ቻው። በቃ ይቅርታ አለ። ቆይ መጀመሪያ አዳምጠኝ እሺ እኮ አሁን በዚህ ታይም ላይ በዚህ ሰዓት እኔ ሳልገዛው ዋለ ገዝቶት ቢሆን አትቀበለውም ነበር? አልቀበለውም። ለምንድን ነው? አትዋሽ አብርሃም፣ ትቀበለኛለህ። ይሄ ውሸት ነው። እኔ አላምንም፣ አልቀበልህም። ትቀበለኛለህ፣ ስለምትቀበለኝ እኮ ዋለ ግን ዛሬ በሰላም እል እውነቱን ነው፣ እሱ ልክ ነው። ግን አሁን በዚህ ታይም ላይ በዚህ ሰዓት ዋለ ገዝቶ ዋለ ገንዘብ ተገዝቶ ስጦታው ዋለ ስጦታ ሰጠው ቢሆን ምንን ባያስመለከተ ነው ብለን ልጠይቅ ትችላለ እንጂ ከተቀበልኩት፣ አንተ ምክንያቱም ላይ ስላለ ነው። አብርሃም የለም ከልባችሁ ነገር ፈታች። በቃ አንድ እንድትሆኑ ነው። ቄም የያዘ ለምን፣ በድሮ ጓደኝነታችሁ ቢሆን ለምን ትቀበለዋለ። ደግሞ አብርሃም የድሮውን ሰው በእናትህ፣ መለስልን። ሌላ ሰው የሆንክ ነው፣ እግዚአብሔር ሌላ ሰው ነው። አዎ፣ ሌላ ሰው ሁነሃል። የድሮ አብርሃም እንደዚህ አይደለም። ሌላ ሰው ከሆንኩብህ ችግር የለውም። ሌላ ሰው ከሆንኩብህ፣ ይቅርታሽ። በቃሽ፣ አብረሽ ቆይ። መጀመሪያ ተረጋግ። ተቀየሬበት አለው አለ። ችግር የለውም። ሁላችሁም ይቅርታ። አንተም ስጦታን ስላልተቀበልኩ በጣም ይቅርታ። አንተም ስለተቀየርኩ በጣም ይቅርታ። ችግር ያለው፣ በቃ አንተ ተረጋጋ። ምንድነው አንተ እንደዚህ መንጌ፣ በቃ አስወል ከሆነ ደግሞ ሊዳብር ቆይሽ፣ ተረጋጋ። ቤተሰብ የምትላቸው ነገር የለም። ምን ልበል ልከተለው እኔ በል፣ በቃ ቤተሰብ ይቅርታ በጣ በቃ መንጌ። እኔ እንደዛ ስላልኩኝ ሌላ አንተ እንዳትል መንጌ፣ በና አብ ሌላ ነገር አስቦ አይደለም፣ ሆዱ ላይ ያለው ነገር ነው። በቃ ቻው፣ በቃ ቤተሰብ እንግዲህ ያው እንዳያችሁት ነው ሁሉ ነገር። በጣም ይቅርታ አብርሽ፣ ያው ስጦታውን ገዝቼ በመስጠቴ ወይም ደግሞ ስጦታውን በመግዛቴ ብዙም ደስተኛ አይደለም እና በቃ ይቅርታ አለ ብያት ነው ቤተሰብ። መልካም ቆይታ ይሆንላቸው።